የመካከለኛው ምስራቅ ነገር ለየለት እንዲሉ እስራኤል የተነሳው አንበሳ ከሚለው ዘመቻዋ ወስዳ የአናብስቶቹ ምድር በሚል ስም ኢራን ላይ ከባዱን ጥቃት ፈጽማለች። ብሎ የማይቆመው ጥቃት አንዴ ሆነዋል ተብሎ ዝም የማይባል እንዳልሆነም የፖለቲካ ተንታኞች እየገለጹት ይገኛል። የኢራን አጸፋ በአንድ መቶ ሰው አልባ አውሮፕላኖች ተጀምረዋል። መጥፎ ቀን በእስራኤል እንዲሉ የሚሳኤል ውርጅብኝም ይጠበቃል። የኢራኑ ሁለንተናዊ መሪ ካሉ አሉናው ቃላቸው ይፈጸማል የሚል ወታደራዊ ዝግጅት ያለው የእስላማዊት ኢራን ሪፐብሊክ አብዮታዊ ዘብ ምንም እንኳን መሪውን ሁሴን ሳላሚን ቢያጣም ብርቱ ክንዴ ቴላቪቭ ላይ ያርፋል በሚል ጽቷል። የጾናውያኑ አገዛዝ የቆሸሸውንና በደም የተጨማለቀውን የወንጀል እጅን ዛሬ ጠዋት በተወዳጁ አገራችን ላይ ያሰርፏል። ካለፈው ጊዜ በበለጠ ሰይጣናዊ ባህሪውን በግልጽ የንጹሐን መኖሪያ ማዕከልን በመምታት አረጋግጡ። አገዛዙ አስከፊ ቅጣት መጠበቅ አለበት። እስራኤል ግን ከባድ ውድመት በኢራን ላይ ማስከተሏ ግልጽ ሆኗል። እስራኤል ሕልውናዋና እጣ ፈንታዋን የማታውቅበት የጥቃት ደረጃ ላይ እናደርሳታለን በሚል ፖለቲካዊም ሃይማኖታዊ መሪው አያቶላ አሊ ሐመኒ መናገራቸው ጥቃቱ አይቀሬ ጥቃትን በጥቃት መመለስ ፖለቲካዊ አባዜ በመካከለኛው ምስራቅ አይሎ ሊቀጥል እንደሚችል በግልጽ ይፋ ያደረገ ሆኗል። በተለይም በጥቃቱ ላይ ማን ተሳትፏል ከእስራኤል ውጭ የሚለው ጥያቄ በበረታበት ሰዓት አንዳንድ የሚሰጡ መግለጫዎች ማን ከጀርባ እንዳለበት ሊጠቁሙ እንደሚችሉ ሆነዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እኛ የለንበትም ቢሉም ከኔታንያሁ ጋር ለአርባ ደቂቃ ስልክ ማውራታቸውና ዜጎቻቸውን ከመካከለኛው ምስራቅ ለማስወጣት ትዕዛዝ መስጠታቸው እንዲሁም የጀርመኑ መርሀዊ መንግስት ፍሬድሪክ ሜርዝ ኢራን መቼውንም ኒውክሌር እንድታጠቅ ሊፈቀድላት አይገባም ማለታቸው ይህኑ የሚያስረግጥ ያደርገዋል። ያ ማለት ማን ከማን ጀርባ ሊኖር ይችላል የሚለውን በግልጽ ያስቀምጠዋል። ምንም እንኳን እስራኤል ገብተን ኢየሩሳሌምን ነጻ እናወጣታለን በሚል በጋዛ ጉዳይ ላይ ስትስት የነበረችው ቱርክ አንዳች ጠብ የሚል እርምጃ እርምጃ አልወሰደችም በሚል ብትተችም ዛሬ በእስራኤል ላይ የሰነዘረችው ትችት በመካከለኛው ምስራቅ ሰላም እንዳይመጣ የሚያደርግና የእስራኤልን ጸባ ጫሪነት የሚያሳይ ነው በሚል ማስጠንቀቂያ አዘል መልእክት መስጠቷ ምናልባት ዲፕሎማሲያዊ ጫና ልትፈጥር እንደምትችል ተጠቁመዋል። የቱርኩ ፕሬዚዳንት ረሲብ ጠይብ ኤርዶሃንም በእስራኤል ላይ በድጋሚ ዝተዋል። ጸባ ጫሪነት ብለውታል። እስራኤል በኢራን የኒክሌር ማብላያዎችና ወታደራዊ ጣቢያዎች ላይ የሰነዘረችው ጥቃት ቁልፍ የኒክሌር ሳይንቲስቶችን ሕይወት የቀጠፈ የአብዮታዊ ዘቡን መሪ መና እያስቀረ እንዲሁም የአየር ኃይሉን አዛዥ የቀጠፈ ቢባልም አስቸጋሪ ፖለቲካዊና ወታደራዊ ውጥረት እንዳለ የሚጠቁም አድርጎታል። ኢራን ከሰሞኑ የእስራኤልን የኒውክሌር ጣቢያና ልማት ሰነድ በእጅ አስገብቻለው ያለችው ኢላማ ሁሉ ወደ ቴል አቪቭ ዩራኒየም ሊሆን እንደሚችል የሚጠቁም ያደርግላታልና ሁኔታዎችን በቀላሉ ማየት አስቸጋሪ ያደርገዋል። ለዚህም ነው ጥቃቱ በቀላሉ የማይታይና አደገኛ እንዲሁም የዓለማችንን ሀያላን በግልጽ ጎራቸውን ለይተው እንዲፋለሙ ሊያደርግ የሚችል ሊሆን ይችላል የሚባለው። ያጠቃነው የኢራንን የኒኩሌር ማዕከል ልቡን ነው። የኢራንን ወሳኝ የዩራኒየም ማበልጸጊያ ጣቢያ ነው። የኢራንን የኒኩሌር ሳይንቲስቶችና መሪዎችንም ኢላማ አድርገናል። የኢራናውያንን ቦምብ ለመስራት የሚመሩትን ማለታችን ነው። የኢራን የሚሳይል መርሃ ግብር ማዕከል ላይም እንዲሁ አጥቅተናል። ባለፈው ዓመት እስራኤል ላይ ኢራን 300 ባላስቲክ ሚሳይሎችን አስወንጭፋለች። ከሰሞኑ ሩሲያ እስራኤል ለዩክሬን ፓትሪት ሚሳይል ስርዓትን ሰጥታለች በሚል መክሰሷ ጉዳዩ እዛው ሞስኮ ጋር ይደርሳል ማለት ነው። በዛ ላይ እስራኤል በፈጸመችው ጥቃት የተፈተኑት የቴህራን ቤባር የአየር መከላከያ ስርዓቶች ብቻ ሳይሆኑ የሩሲያዎቹ ኤስ 300 ዎቹ መሆናቸውም ጭምር ሞስኮ በቴህራኑ ውስጥ አቅሟን ማየት አዝማሚያ ስላላት ግልጽ ባይሆን በሚስጥር አለፍ ሲልም የጠላት ጠላት በሚል በእስራኤል ጉዳይ ላይ ልትነሳባት የምትችልበት አጋጣሚ ይፈጠራል። ቴህራን ከባዱን ምላሽ ዓለም ትጠብቅ ማለቷን ተከትሎ ሙሉ ቀጠናው ወደ ጦርነት እንዳይገባም ስጋት ተጋርጧል። ሀመኒ በፈጣሪ ፈቃድ እስላማዊት ሪፐብሊክ ኢራን ብርቱ ክንዷ እስራኤል ላይ ይደርሳል። አገዛዙ ሳይቀጣ ይቀራል ብላችሁ እንዳታስቡም ብለዋል። የሀመኒ ዛቻ እንዲሁ የሚቀርብ አለመሆኑ በእርግጥም ስጋቱን የከፍ አድርጎታል። ኔታኒያሁም በአይሁድ ህዝብ ላይ የኒውክሌር ፍጅት አዋጅ ሀለከስ ሲታጎጅበት ቆመን አናይም ማለታቸው የሁለት አደገኛ ኃይሎች ውጥረት በመካከለኛው ምስራቅ አድርጎታል። የጥቃቱ ኢላማዎች ዋና ከተማዋ ቴራን፣ ዋነኛው የዩራኒየም ማበልጸጊያ ጣቢያ ናታንዝ፣ በታብሪዝ ከተማ የኒውክሌር ምርምር ማዕከልና እዛው አቅራቢያ ሁለት የጦር ሰፈሮች በደቡባዊ ቴራን ኢስፋ ላይ ሆነዋል። የጥቃቱ አላማ ኒውክሌርን ብቻ ሳይሆን የሚሳኤል ማምረቻዎችን ጭምር ለማውደም እንደሆነ ከእስራኤል በኩል የሚወጡ መረጃዎች ጠቁማሉ። ከዘቡ አዛዥ ሳላሚ እስከ ጦሩ ኃላፊ እንዲሁም የኒውክሌር ሳይንቲስቶች ፍሬድን አባሲና መሐመድ ቴራንቼ የተገደሉበት አጋጣሚ ውጥረቱን የከፋ አድርጎታል። ሃምኒ አማካሪ ሻም ካኒ ጉዳትም ደርሶባቸዋል። የካታም አል አንቢያ ዋና ማዘዣ ሜጀር ጀነራል ራሽድም እንዲሁ ህይወታቸውን አጥተዋል። የኒኩሌር ሳይንቲስቶች በተለይም አባሲ የቀድሞ የኢራን አቶሚክ ኃይል ድርጅት ኃላፊ ሆነው አገልግለዋል። ቴራንችን ቢሆኑ የኢስላሚክ አዛድ ዩኒቨርሲቲ መሪ የነበሩ በመሆናቸው በዘርፉ ላይ ጥልቅ እውቀት እንዳላቸው ይነገርላቸዋል። ለዚህም ነው ኢራን አደገኛ ጥቃት ደርሶባታል የሚባለው። ከባድ ቅጣት በእስራኤል ላይ ጠብቁ በሚል የዛቱ አያቶላሊ ሃምኒ ጥቃታቸው ምን ሊሆን እንደሚችል ፍንጭ ባይሰጡም አስቸጋሪ እርምጃ እንደሚወስዱ ግን ተናግረዋል። በሌላ በኩል ኢራን በመንግስታቱ ድርጅት መርህ ራሷና ህዝቧን የመጠበቅ የህግ ማዕቀፍ አላት በሚል የውጭ ጉዳይ ሚኒስቴሯ ይፋ ሲያደርግ የእስራኤሉ ጦር ኃላፊ ኤያል ዛሚር ኢራን በሌላ ዙር ቅጽበት ስትዘጋጅ ቆመን አናይም ጦርነቱ የህልውናችንና በቀጠናው ላይ የመኖር ነው በሚል ሀሳባቸውን ገልጸዋል። ለዚህም ነው በሁለቱም በኩል ያለው መግለጫ ጦርነቱን የሚያስቀጥል እንጂ የሚያበርድ አይደለም የሚባለው። የሞከረን ሁሉ ዋጋ ይከፍላል ነው የሚሉት የእስራኤል ፖለቲከኞች። የእስራኤልና የኢራ የኢራን ጉዳይ ቀላል የማይሆነው በእስራኤል በኩል የጠቅላይ ሚኒስትር ቤንያም ኔታንያሁ ተቃዋሚዎች ሳይቀሩ እንደ የአይር ላፒድ ያሉት ማለት ነው እንኳን ደስ አላችሁ የሚል መልዕክት ማስተላለፋቸው ሆኗል። ይህ ጉዳይ ደግሞ ዋሽንግተንና ቴህራን የገቡበትን የኒውክሌር ድርድር መና የሚያስቀሩ ያደርገዋል። ኢራን ከጥቃቱ ጀርባ የአሜሪካ ኃይሎች አሉ በእነሱ ፈቃድ የተፈጸመ እንጂ ኔታኒ ብቻቸውን ያደረጉት አይደለም በሚል እንደሞገደች ነው። የውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ እኛ የለንበትም ከማለታቸውን በላይ ፕሬዚዳንት ትራምፕ ስለጥቃቱ የማውቀው አንዳችም ጉዳይ የለም ብለዋል። በእርግጥ በቀደሙት ቀናት ሪፐብሊካኑ ሲሰጡት የነበረው መግለጫና አስተያየት የሉበትም ለማለት አዳጋች አድርግባቸዋል። ተመልከቱ። በጣም ቀላል እኮ ነው። ኢራን መቼውንም ኒውክለር ጦር መሳሪያ አይኖራትም። ከዚያ ውጪ እንዲሳካላቸው እፈልጋለሁ። ስኬታማ እንዲሆኑ እናግዛቸዋለን፣ ከእነሱ ጋር እንነግዳለን፣ የሚያስፈልገውን ሁሉ እናደርጋለን። የውጭ ጉዳይ ሚኒስትሩ ሩቢዮ ይባስ ብለው ኢራንን አስጠንቅቀዋል። ትራምፕም ቢሆኑ በሌላ ዙር ጥቃት ኢራን ትወድማለች የሚል ሀሳብ መስጠታቸው አስቸጋሪ አድርገዋል። የዴሞክራቶቹ ሴናተር ክሪስ መርፊ የእስራኤል ጥቃት ትራምፕ ከኢራን ጋር ያላቸውን ዲፕሎማሲ ያበላሽባቸዋል በሚል ስጋታቸውን አስቀምጠዋል። እስራኤል በኑክሌር ማብለያ ጣቢያዎች ላይ የፈጸመችው ጥቃት ያልጠበቁ አደጋዎችን ሊፈጥር የሚችል ሲሆን፣ የራዲዮ አክቲቭ ቁሶች አፈትልከው እንዲወጡ ያደርጋል፣ አጓጉል ፍንዳታ ሳይታሰብ እንዲፈጸም ያደርጋል፣ እንዲሁም ለረዥም ጊዜ የሚዘልቅ ብክለትም ይፈጥራል ተብለዋል። የዓለም አቀፉ የኢነርጂ ድርጅት ዋና ዳይሬክተር ራፋኤል ግሮሲ ጉዳዩን በቅርበት የተከታተልኩት ነው ብለዋል። ከኢራን ባለሥልጣናት ና ከድርጅቱ ተቆጣጣሪዎች ጋር ስለ ጨረሩ ምጣኔ እየተነጋገሩ መሆኑንም ይፋ አድርገዋል። አይኤኤ የናታንስ ጣቢያ የጥቃቱ ኢላማ መሆኑን አስቀምጠዋል። እንዲህ አይነቱ የጨረር ጉዳይ ተቋሙን ካሳሰበው ለምን እስራኤል ጥቃት እንዳትሰነዝር ቀድሞ ማስጠንቀቅ አልቻለም በሚል ይተቻል። የመንግስታቱ ድርጅት ቻርተር የጣሰ እንደሆነም ተነግሯል። ባለ35 መቀመጫው የአይኤ የቦርድ አስተዳደር ኢራን ላለፉት ሁለት ሁለት አስርት አመታት በኒውክሌር መርህ መጓዝ አልቻለችም በሚልስ ለምን ፈረጃት የሚል ጥያቄ የተነሳ ነው። አስራ ዘጠኝ አገራት ድምጽ ሲሰጡበት፣ አስራ አንዱ ድምጸ ታቅቦ አድርገዋል። ሶስቱ ብቻ ማለትም ቡርኪና ፋሶ፣ ቻይና ና ሩሲያ ተቃውሞታል። አንዳች ጫና በቴህራን ላይ ታስቦ እንደሆነ ፍንጭ የሚሰጥ ውሳኔ እንደሆነም ሲነገር ቆይቷል። ጀርመን፣ ፈረንሳይ ና ብሪታንያም ተመሳሳይ አቋም በኢራን ላይ አደገኛ በሆነ መንገድ ማራመዳቸው ወትሮ ሆነም ምዕራቡ ዓለም ተነስቶብኛል እንድትል ኢራንን አድርጓታል። የጀርመኑ መራሄ መንግስት መርዝ ከኔታኒያሁ ጋር ስልክ ሲያወሩ እስራኤል ህልውናዋን የማረጋገጥ መብት አላት፣ ቴህራን ፈጽሞ ኒውክሌር መታጠቅ አትችልም ማለታቸው ውግንናዋን ያው የሚያስረግጥ ሀሳብ ያደርገዋል። ይህን ጥቃት ተከትሎ ቻይና ጉዳዩን በቅርበት ከመከታተል ባሻገር ውጥረቱ ካረገበ አደጋው ውስብስብ ነው ማለቷም ተሰምተዋል። እስራኤል በዓለም ዙሪያ ያሉ ኤምባሲዎቿን የመዝጋትና ዜጎቿ በሚገኙበት ቦታ ሁሉ እንዲመዘገቡም ጥሪ አቅርባለች። የኢራኑ ፕሬዚዳንት መሱድ ፐዜሽኪያን አደገኛ አደገኛና ኃይለኛ ጥቃት በእስራኤል ላይ እንፈጽማለንም በሚል በግልጽ ዝተዋል። የእስላማዊት ኢራን አ አብዮታዊ ዘብ አይአርጂሲ አየር ኃይል አዛዥ ብርጋዴር ጀኔራል አሚር አሊ ሀጂ ዛዴህም መገደላቸው ተነግሯል።